ወይዘሮ ባዩሽ የሀና የወይዘሮ ሜላት ልጅ መሆኗን እንዴት አወቀችው የሚለው የብዙዎቻቸው ጥያቄ ነው። ብዙ ጊዜ ሲጠይቁ አይቻለውኝ። ወይዘሮ ባዩሽ የሀና ልጇ እንደሆነች ያወቀችው የኖላዊ ወይም ደግሞ የሀና አባት የድሮ ሚስት ናት ማለት ነው። ወይዘሮ ባዩሽ እና ልጅ መውለድ ባለመቻላቸው ምክንያት ተለያይተው አሁን ሁሉን ነገር የሚያሳድጓት የወይዘሮ ሜላት ልጅ እንደሆነች ገና ከድሮ ጀምራ ታውቃለች ማለት ነው። እና ለዛ ነው ከብዙ አመታት በኋላ ቆይታ ሁሉን ነገር እንደዚህ አመቻችታ መጣችሁ። ወደፊት በትውስታ መልክ ታዩታላችሁ ማለት ነው። ኖላዊ ክፍል አምሳ አንድ የሀናና የእርግብ የምርመራ ውጤታቸው መጣ። እማማ አስቴር በራሳቸው መንገድ ሀሴት እርግብ ወይስ ሀና የሚለውን አጣሩ። ተምቾ የሰራውን ስራ ሁሉ ለአሴር ነገረው። ሰላም፣ ሰላም፣ ጤና ይስጥልኝ። ወንድና የተከበራችሁ የቻናል ሰዎች፣ ላይክ ሰብስክራይብ ለምታደርጉ ሁሉ ከለባ መሰግናለሁ። አሁንም ላይክ ሰብስክራይብ አድርጉኝ ማለት ነው። አሴርም ድንጋጤውን ሴ እንድ ምን ሆነክ ነው? የምታውቀው ነገር አለ እንዴ ብሎ ይጠይቀዋል ማለት ነው። ተምቾም አይ ምንም የለም ለማለት ቢሞክርም አሴር ግን በጣም አጥብቆ ስለጠየቀው ሁሉንም ነገር ይነግረዋል። ፈቶውንና መስቀሉን ከዛ ቤት የሰረቀው እሱ እንደሆነ ነገር ግን ደግሞ የሰረቀው ፋዘርና ሀናን ከማወቁ በፊት እንደሆነ ነው የነገራቸው ማለት ነው። ከዛ በኋላ አሴርም በጣም ይናደድና ተምቾን ይደበድበዋል ማለት ነው። ተምቾን በጣም ገንዘቡ ለፋዘር እንደሚያስፈልጋቸው ስላወቅኩኝ ነው ይህን ያደረግኩት እንጂ ፈቶና መስቀሉ ደግሞ ይህን ያክል ዋጋ አለው ብዬ በጭራሽ አላሰብኩም ብሎ ለማስረዳት ቢሞክርም አሴር ግን ምን ያክል ሕይወቷን በጣም ከባድ እንዳደረክባት ስላላወቅ ነው ብሎ ሁለተኛ ተገቢ እንዳትደርስ ፈተውንና መስቀሉን ደግሞ ኬትን ብለህ መመለስ አለብህ ብሎ አስጠንቅቆት አሴር ጥሎት ወደ ሆስፒታል